ሰላም ጤና ይስጥልኝ እንዴት ናችሁ ጓደኞቼ? ዛሬም በአዲስ ቪዲዮ በሚገርም ቪዲዮ ተመልሰናል ማለት ነው። በዚህ ቪዲዮ የምንመለከተው ቴሌብር በሚገርም ሁኔታ ማበደር አቁመዋል ማለት ነው። እንግዲህ በፊት እስከ መቶ ምናምን ሺ ድረስ መበደር እንችል ነበረ። ግን አሁን እሱን ይጽፍልናል ግን ማበደር አይችሉም ማለት ነው። ያን የጻፈላችሁን ማበደር እስከ መቶ ምንም ነገር መበደር አችሉም ማለት ነው ከዚህ በኋላ። እንግዲህ ይህ የሆነው መቼና መቼ ነው የሚለውን ነገር አሁን በዚህ ቪዲዮ በዝርዝር የምንመለከት ይሆናል ማለት ነው። እንግዲህ ለዚህ ለቃናቶች አዲስ ሆናችሁ ካላችሁ ሰብስክራይብ፣ እንዲሁም ደግሞ ሼር፣ ላይክ ማድረጋችሁን አትርሱ ማለት ነው። እንዲሁም ደግሞ ከብድሩም ውጪ ሌላ ቴሌብር ላይ አዲስ አፕዴት የተደረጉ ነገሮች አሉ። እነሱንም የምንመለከት ይሆናል አብረን ማለት ነው። እንግዲህ ፋሚሊ በፊት ታቁ ከሆነ ቴሌብር ላይ እስከ መቶ ሺህ እስከ ምናምን ሺህ መበደር እንችል ነበረ። ግን አሁን አንድችም ነገር መበደር አንችልም ማለት ነው። እንግዲህ አሁን እዚህ ጋር አሁን በሁለት መንገድ መበደር ትችላላችሁ ይላል። አንደኛው ፋይናንሻል ሰርቪስ ዊዝ ዳሽን ባንክ ነው። በሁለተኛ ላይ አማራጭ ያስቀመጠልን ደግሞ ፋይናንሽያል ሰርቪስ ዊዝ ሲቢ ሲቢ ማለት ኮመርሽያል ባንክ ኦፍ ኢትዮጵያ ማለት ነው። በሶስተኛ ደረጃ ላይ አማራጭ ያስቀመጠልን ይሄ ስንቄ ፋይናንሻል ሰርቪስ ዊዝ ስንኬ ባንክ ነው ማለት ነው። እንግዲህ ስንቄ ባንክ ላይ አሁን እዚ ጋር እንደምትመለከቱት በእነዚህ በሶስቱ መበደር እንችል ነበረ። እንዴት መበደር እንዳለባችሁ ደግሞ አሁንም የማሳያችሁናል። መበደር አይቻልም ግን ስለዚህ አሁን እዚ ጋር መጥተን አሁን ከዚህ ከስንቄ ባንክ እንጀምር። እንግዲህ ስንቄ ባንክን አሁን እንከፍተዋለን ማለት ነው እንግዲህ ፋሚሊ ወደ ስንቄ ባንክ ከገባን በኋላ እዚህ ጋ እንደምትመለከቱት አሁን እዚህ ጋ በአምስት ቀኑ ስንት መበደር ትችላለህ ይለኛል ማለት ነው እዚህ ጋ እንደምትመለከቱት ከመቶ ብር እስከ አምስት ሺህ ብር ምናምን ይላል እንዲሁም ደግሞ የወንደዛው እያለ ይቀጥላል ማለት ነው ከሁለት መቶ ብር እስከ አስራ አምስት ሺህ ምናምን ይላል ማለት ነው እንግዲህ በፊት ለእኔም ነበረኝ ማለት ነው ስ ምን ይል ነበረ መሰላችሁ ከአስር ሺህ ምናምን ነበረ እስከ ሀያ ሺ ብር መበደር ትችላለ ብሎ እዚ ጋ ጽፈውልኝ ነበረ ማለት ነው እዚ ጋ አሁን ዜሮ ዜሮ ነው ማለት ነው ግን የሶስቱም ባንኮች ይለያያል እስከ መጨረሻው ድረስ ተከታተሉት በዚህ ካልሰጧችሁ በዳሽን ወይ በኮመርሻልም ሊሰጧችሁ ይችላሉ ማለት ነው ስለዚህ እዚጋ እንደምትመለከቱት ዜሮ ዜሮ ነው ማለት ነው እዚ ጋ ስለዚህ እዚጋ መትን አሁን እስከ ከሞቶ ብር እዚጋ እዚህ ሲንክሊክ እናደርጋለን ማለት ነው ከዛ ክሊክ ካደረግን በኋላ እዚ ጋ እንደምትመለከቱት ዜሮ ዜሮ ይሆንባችኋል ማለት ነው። በነገራችን ላይ ቴሌብራ እንደ እኔ የሚጠቀም የለም በጣም ነው የምጠቀመው። ግን እዚ ጋ አይልም ማለት ነው። ስለዚህ አሁን እዚ ጋ እንደዚህ ካመጣባችሁ አሁን ምንም ነገር እናንተ የለም ወይንም አልከፈታችሁትም ማለት ነው። ስለዚህ ይሄንን ያልከፈታችሁ ሰዎች ማስጀመር ይኖርባችኋል ማለት ነው። እንግዲህ አስጀምሩት። ስለዚህ አሁን እዚ ጋ መጥቼ እኔ አሁን ኮሜርሻል ባንክን እንመርጣለን ሲቪ ማለት ነው። ከዛ እንደዚህ ከመረጥን በኋላ እዚህ ላይ ሰጥቶናል ወይ ዜሮ ዜሮ ነው፣ እዚህም ላይ እንደምትመለከቱት። እንግዲህ አሁን እዚ ጋር ከመጣን በኋላ ማይክሮ ሴቪንግ እሱን ተውት። እዚህ ጋር መጥተን አሁንም ይኸው የኮመርሻል ባንክ የንግድ ባንክን አፕላይ እንበለው። እንግዲህ ይሄ ከነጭራሹም ደግሞ አይሰራ ማለት ነው። እዚ ጋር እንደምትመለከቱት ይኸው ዩአር ኖት ነው የሚለን ከረንትሊ ኤሊጂብል ነው የሚለው እንግዲህ ይሄ ከነጭራሹም አይሰራልን ማለት ነው። ፋሚሊ እንግዲህ አሁን መተን ደግሞ እዚህ ጋር አሁን ደግሞ ማን እንሞክራለን ፋይናንሻል ሰርቪስ ዊዝ ዳሽን እንሞክራለን ማለት ነው። ከዛ እዚህ ጋ እንደምትመለከቱት ያው ነው ዳሽንም ዜሮ ዜሮ ነው ማለት ነው። እሺ ሳ ዳሽንን አሁን የምንመለከት ይሆናል ማለት ነው። በዳሽን በነገራችን ላይ ትራንዛክሽን ብንመለከት በፊት እበደር ነበረ አሁን ግን አቆሚዋለሁኝ ማለት ነው። ስለዚህ ማይ መላ የሚለውን ክሊክ ባደርግም እዚህ ጋር ያው ነው ዲአክቲቪቲ ይላል። ስለዚህ መላ ዴሪ የሚለውን አፕላይ ለዋለሁ አንዴ። ከዛ መላ አፕላይ የሚለውም ይኸው እዚህ ጋር ዜሮ ዜሮ ነው። እዚህ ጋር እንደምትመለከቱ አምሳ ስምንት ብር ራሱ መበደር አልቻልኩም። እዚህ ጋር መጣው ይኸው እዚህ ጋር ከአንድ ፐርሰንት ጀምሮ መበደር ትችላለናል። እንኳን ከአንድ ፐርሰንት ጀምሮ ይቅርና ከእንትን ፐርሰንት ራሱ መበደር ከዜሮ ፐርሰንት ራሱ መበደር አልቻልኩም ማለት ነው። እዚህ ጋር አሁን ይህንንም ራሱ ብነካው ይኸው ዜሮ ነው ማለት ነው። እንግዲህ ፋሚሊ ምንም ነገር መበደር አይችሉም ማለት ነው ከዚህ በኋላ ከዚህኛው እንትን ከቴሌብር ማለት ነው። ስለዚህ ውሸታቸውን ነው ከዚህ በኋላ ማበደር አይፈልጉም ማለት ነው። ስለዚህ ይሄኛው ማበደር ያቆሙት መቼ ነው ካላችኝ፣ በኢትዮጵያ ሰባተኛ ወር ሁለት ሺ አስራ ሰባት ላይ ነው ያቆሙት ማለት ነው፣ ቀን አስራ አምስት ላይ ልክ ስገባ ሀያ ሺህ ብር መበደር ትችላለ ያሉኝ ዜሮ ሆኖ አገኘሁት ማለት ነው፣ ጋይሶቼ እንግዲህ ያው አሁን መበደር አትችሉም። ምናልባት ትላልቅ ቢዝነስ ያላችሁ፣ ራሳችሁ የሆነ ካርታ ያላችሁ ምናምን ከልሆነ መስጠቀር አሁን እንደ በፊቱ እንደዚህ ከቴሌብር ሞባይል ባንኪንግ ከሞባይል ባንኪንግ ቴሌብር ቀይረናል በላችሁ ብር አታስቡት እና አይታሰብም ማለት ነው። እንኳን እኔ ወደ ቀጥታ ቴሌብር በቪዛ ካርድ ምናምኑ ስሊክ ያሉ ግን ኖ አይቻልም ማለት ነው። ስለዚህ አሁን ወደ ቴሌብር ደግሞ አዳዲስ ሴቲንጎች አሁን አፕዴት እየተደረጉ ሴቲንጎች አሉ እነሱን እንመለከታለን ማለት ነው። ስለዚህ ፋሚሊ አሁን እዚህ ጋር መተን አካውንት የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። ኦኬ ክሊክ ካደረግን በኋላ እዚ ጋር አሁን እኔ ይኸው ሌቭል ስሪ ነኝ በነገራችን ላይ አይታችኋል፣ ሌቭል ስሪ ደርሻለሁ ገና ግን እናንተ ሌቭል ዜሮ እያላችሁ ለመበደር የምታስቧላችሁ እንኳን ሌኔ ሌቭል ስሪ ደርሽ ራሱ እንኳን አልሰጡኝም ማለት ነው። ጋይሶቼ እንግዲህ አንዳንድ ነገር እዚ ጋር ልበላችሁ ማለት ነው። ያስተካከሏቸው ሁለት ሴቲንጎችን በደንብ አድርጌ የማብራራላችሁ ይሆናል ማለት ነው። እሺ እዚ ጋር አንድ ያስተካከሉት ነገር ቢኖር አውተንቲኬሽን ነው። ያ ማለት አውተንቲኬሽን በፊት አሻራ አልነበረም ግን አሁን በአሻራ እንትን ብለዋል ማለት ነው፣ አድርገውታል ማለት ነው። ስለዚህ በአሻራ ለማድረግ ከፈለጋችሁ እዚህ ጋር ትመጡና እችን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ የመጀመሪያውን ሚስጢር ቁጥራችሁን ትሞላላችሁ ማለት ነው። እዚህ ጋር አሁን የኔን ያው እዚህ ጋር ባላሳያችሁም ይሁን መሙላት ትችላላችሁ ማለት ነው። እኔ እዚህ ከዚህ ይወጣለሁ። እዚህ ጋ አሁን ለማሳየት አክል ሞልቼ ልመለስ። እንደምትመለከቱት አሁን በዚህ መልኩ አሻራ አሁን ሰጥተናል ወይ አልሰጠን የሚለውን ነገር እንትን እንላለን ማለት ነው። እዚህ ጋር እንደምትመለከቱት ራይት አድርጎልናል ማለት ነው። እዚህ ጋር ከዚህ በኋላ አሁን የእንትን የእጅ አሻራ ነው የሰጠነው ማለት ነው። ስለዚህ አሁን ደግሞ በፊት እንትን አክሰስ ማድረግ የምንችለው በዳታ ብቻ ነበረ። አሁን በዋይፋይም ተችሏል ማለት ነው። ስለዚህ ዋይፋይ አብርታችሁ ቴሌብር ላይ መግባት ትችላላችሁ ማለት ነው። ቀጥታ ዋይፋዮችን ብቻ በማብራት ብራውዘር ቀጥታ ማብራት ትችላላችሁ። ይሄን በዳታ ብቻ እንዳትሉት፣ እዚህ ጋር ትመጡና ቀጥታ እስከፈለጋችሁ ድረስ እዚህ ጋር ኤልዌይስ ቤተኛውም መጠቀም እንደምችሉ ኤልዌይ ይበሉት። ከዛ እኔ ክስ የሚለውን ክሊክ ታደረጉና ትስማማላችሁ ማለት ነው። እዚጋ ትመጣላችሁ። ከዛ አይ ሀፍ ሬድ ይላችኋል። አዎ ትሉታላችሁ። ወቅ ሴቲንጉ በርተዋል ማለት ነው። ከዚህ በኋላ የዋይፋይም የዳታም ተጠቃሚ ናቸሁ። በሁለቱም ቴሌብር መጠቀም ትችላላችሁ። እንደምትመለከቱት ሁለቱም ራይት ሆነዋል ማለት ነው። በሶስተኛ አማራጭ ደግሞ የማቀርብላችሁ እዚህ ጋር ሴኩሪቲ ኩዌሽን ነው ማለት ነው። ሰክሪቲ ኩዌሽን በፊት ምን ነበረ መሰላችሁ? ቀጥታ አሁን ሰክሪቲ ኩዌሽን ሲጠፋባችሁ ወይም ምናምን ነገር ቀጥታ ወደ ቴሌ ብር ስትሄዱ እዚህ ጋር በአሻራችሁ ብቻ ከፍታችሁ እንትናችሁን ማግኘት ትችላላችሁ ማለት ነው። ሶስተኛው አማራጫችን ይህ ነው ማለት ነው። ፋሚሊ እንግዲህ ውድ ቤተሰቦቻችን የዛሬ ቪዲያችን ይህን ይመስላል ማለት ነው። በሌላ በምርጥና በአሪፍ ቪዲዮ እስከ ምንገናኝ፣ ጉድ ባባይ። ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ። ፒስ፣ ይመቻችሁ፣ ባይ።